በሰላም ነው የጠራሽ? እንትን እየተረጋገጥኩ ቤቱ ድረስ ሄድሽ? ብሩኬ ቤቱ ድረስ ሄድሽ? በአንተ ምክንያት ነው የሄድኩትኝ። ምን በእኔ ምክንያት ነው? አሁን ማይሆን ነገር ብታወራ አልፈልግም። እንደማያገባሽ ነግረሽኛል። ገብቶሻል? ይሄን ያክል እኮ ጨካኝ አይደለሁም። በቃ ካልሆንሽ፣ ያኔ ስታወሪ ብሩኬ ይሰማዋል ብለሽ ነበር ያን እንደዚህ ዓይነት ወሬ አለ ማውራት። ብሩኬ፣ አሁን እያወራሁ ያለሁት ስለ ክስ ነው። እሺ፣ ምን ክስ? ምን የሄድኩት ለእዛ ነው። ምን ክስ? እሺ፣ ልጁን በጣም ጎድተኸዋል። እንኳን ስራው ነው። እንኳን ተጎዳ። ብሩኬ፣ ምን ሆነህ ነው? እንኳን ተጎዳ ስራው ነው። ልጁ ነገሩን ወደ ሕግ ከወሰደው እኮ አንደኛ መረጃ ሁላ አለው እኮ፣ ቪዲዮ አለ ተለቋል እኮ። እንደዛ ስትደባደብ አለ ነው በቃ። ምን መስከሰር ነው? ሌላ ምን ማለት ነው? ማንንም ተማምነህ ነው እንደዚህ? ብቻ ማንንም እግዚአብሔር ነው ያለኝ፣ ማንንም አልተማምነም። እንዴ የሰው ሰው እንደዚህ ጎርቻ፣ እግዚአብሔር ነው ያለኝ ትላለህ እንዴ? ምን አይነት ንግግር ነው? ተናገረው። በቃ ስለዚህ ያደረገው ነገር ነው እንድጎዳ ያደረገው። እዩ ምን እንደሚያወራ እዩ ብቻ። እንዴ ምን እንደሆነ ምትይ ለራስክ እኮ ነው። ለራስክ ነው። ለኔ ነው ሰፈር አይደለም። በቃ ሲጀመር ሰውን መለመን ነገር ነው ነው ምን ምን ያደረከው ነገር እኮ አሁንም ረስቸው አይደለም። በቃ ካረሳሽ አይደለም። በቃ አሁን እኮ ከገረመሽ እንኳን ገረመሽ። በቃ ምንም አዲስ ነገር እኔ እኔ እኮ ወጣልኝ ወጣልኝ እኮ ማመን ያለብሽን ሰው አምነሽ። እኔ ስለ እኔ አይደለም እያወራሁኝ ወይም ስለ እኔ እና ስለ አንተ አይደለም እያወራሁኝ፣ ስለ ራስህ ነው። አያገባሽም። እና ዛሬ ምን ጭቅጭቅ ይዘው ነው የመጡት? እንዴት ናችሁ? ሰላም ናችሁ ወይ? የሀገሬ ልጆች ስም ሰላማችሁ በያላችሁበት ብዝት ይበልልኝ። ዛሬም እንግዲህ ያው ሁል ጊዜ ይህን ሰሞን መቸስ በጉጉት ነው የምንጠብቃቸው። ይሄ ነገር እየተራዘመ እየተራዘመ ወደ ወር ሊሄድ ይሁን አላውቅም። እንግዲህ አሁን ሰባት ቀን ስምንት ቀን አላለፋቸውም። የሚያርፋቸው ነው ይመስለኝ። ጭቅጭቁ አልቆመም። ድራማ ይሁን ጭቅጭቁ ግማሻችን ድራማ ይመስለናል፣ ግማሻችንም ያው ትክክለኛ ነገር ነው ብለን እያየንን ያለ ነው። ያው ዝም ብለን ማየት አለብን። ሀይሜ አሁን ያው ትንሽም ብትዘገይ ወደ መረጋጋቱ እየመጣች ይመስለኛል። ሰላም ለማምጣት እየሞከረች ነው። ነገሮቹ እንትን ቢሏትም ነገሮቹን ያው አስቀይመዋት ቢሆን ያለፉትም መረጋጋት ለማምጣት እየሞከረች ነው። ያው ሶሲ ለነገሮች ሁሉ ሶሲ የምትባለው ልጅ ግዴሌስ ስለሆነች ያው ስትመጣ ሰላምታ አለዋወጣቸውም። ሁሉም ነገሩም ሰላም ነው። እንግዲህ በተፈጥሮች ሶሲ የምትባለው ለምንም ነገር ግድ የሚሰጣት ልጅ አትመስለኝም። ሳስባት እንዳይምዬ አይነት ተፈጥሮ አይደለም ያላት እና ያው በደንብ በስቃ መታ ሰላም ነው ያለቻት። እንግዲህ ከኋላም ከካሜራ ጀርባም እንግዲህ ታርቀው ሊሆን ይችላል። ብሩኬ ግን ጠንከር ብሎን የመጣው ወይም ደግሞ እንደገና ሊያዝጋት የሆነ ሀይሚን አላቅም ጠንከር እንዳለ ነው ያው የብሩክ አነጋገር። እሷ በፊት እልህ ውስጥ ገብታ ቁጣ በቁጣ መንፈስ ነበር ሀይሚ የሚስተናገር የነበረው። አሁን ደግሞ ብሩኬ ሲናገርም ሲጮሁም ያስደነግጣል። ያው ይቅርታ አድርግለትና ሁሉን ነገሮች ብንፍታ ነው የሚለው የምትለው ሀይሚዬ ብሩክ ደግሞ ል ውስጥ ገብቷል። በምንም ታምር በእኛ መሀል እንዳትገቢ፣ እኔና እሱን ጨርሰዋለን። በፈለገው ነገር ይምጣ፣ ሊከሰኝ እንኳ ፈለገ ይክሰሰኝ፣ የሚያመጣውን ያለው። አንቺ በሱ ነገር ሁለተኛ እንዳታናግሪኝ፣ በሱ ነገር ስለሱ እንዳታነሽ ብሎ ባለችበት ጥሏት ሄደው። ያው እሷ ሰላም ለማምጣት እኮ ነው። እሷ ያ ነገር ከውስጡ አልወጣም። የሚያየ ሰሯት ፍራንክ እና ያው ሌሎችም ነገሮች አሉብኝ እኔ ፕራንኩ ብቻ አይደለም ከፕራንኩ ጀርባ ብዙ ነገሮች አሉብኝ ብላለች። እኔ ግን ሲነጋገሩ መጀመሪያ አካባቢ ያው እኛ ምንም አይነት ፎቶ ላይ ቢያሳየሽም ምንም አይነት ነገር የለንም፣ የቆየ ቴክስትን ያለን ከዛ ወዲህ ምንም ትልቅ ነገር የለንም። ዝም ብሎ ነው ያሳየሽ በእርግጥ የተገናኘን በነበረበት ወቅት ስላልነገርሽ እሱን ይቀርታ እንግዲህ አንድ ነገር አገኘም ማለት ነው። ከዚህ ውስጥ እነዚህ ልጆች ያው ሀይሚና ብሩኬ በጣም እንግዲህ እንደምናቀው እንግዲህ ጓደኛሞች፣ ፍቅረኛሞች ናቸው ብለን ነው እንግዲህ እኛ የምናስበው አይደል? እንዴት ነው ከሶሲ ጋር ሶሲ ጋር አለው የሚለው ነገር እንዴት ያኖረው ዛሬ ሶሲ እንግዲህ ያው ተናግራለች። ያው ስላልነገርንሽ እንገናኝ ብንገናኝ ምንም አይነት አስደናቂ ነገር የለም። ምንም ያደረግነውም ነገር የለም። ይህን ያህል ትልቅ ነገር የለም። ምን እንዳሳየሽ አናቅም፣ ግን እኛ ያው መገናኘታችን በእርግጥ አለማውቀሽ ለአንቺ አለመናገር አለመናገራችን ጥፋት ይሆናል። ከዛ ወዲህ ምንም ነገር የለም። ሀይ ብላን ያለቻት እንግዲህ ሀይሚ ጭንቅላት ውስጥ ምን እንደሚፈጠር አናቅም። እሱም ደግሞ ምን እንዳሳያት ሚዲያ ላይ ማውጣት አትፈልግም፣ እሷ መናገር አትፈልግም። እንዲህ አይነት ነገር በተደጋጋሚ በአንዳንድ በጥቅሶችን በምንም እኮ ዝምታን እና መናገር አንድ ነገር መናገር ያለብን በቦታው ነው ምናምን የሚል አንዳንድ መልዕክቶች ታስተላልፋለች። እና አንድ ነገር አለ ለእኛ አልገባን፣ እነሱ የሚያውቁት ብሩክ ደግሞ ምንም ውስጥ የለሁበትም። ቢገናኝም እንግዲህ ለቁም ነገር ይሆናል የተገናኘው። እኔ ብሩክም የሆነ ነገር አድርጓል ብዬ አይደለም ማስበው። እዚህ ውስጥ ለእኛ ግልጽ ያልሆነ ግን ለእነሱ ደግሞ አላቅም የሚሰማቸው ነገር ይኖራል። እኔ እያንዳንዱ የራሳቸው ምክንያት ይኖራቸዋል። እኛ ከዳር ሆነን ማንም ላይ መፍረድ የለብንም። አሁንም መጨረሻቸውን ያሳምርልን። መጨረሻ ታርቀው ሁሉ ነገር ነፃ ሆኖ ይምጡ። እግዚአብሔር ከአንቺ ጋር ይሁን ብላት ነው የሄደችው። መጨረሻ ላይ እንዲያውም ያለችበት ነገር እንደሚከብዳት አውቃ እሞክራለሁ፣ እንግዲህ ብዙ ላነጋግረው ልታረቀው ፈልግ ያለው ስልኬንም አያነሳም ለመጨረሻ ጊዜ ግን እሞክራለሁ አለው አነጋግረዋለሁ ብላታለች። እኔ በዚህ መሀል የእነዚህ ልጆች ህይወት እየተበጠበጠ ነው በቃ ምክንያቱም አንድ ሳምንት በሙሉ እንግዲህ ቅርታ ሲጠይቃት ስለነበረ ያው ብሩክም ንዴት ውስጥ ነው ያለው በራሱ መንገድ ለመሄድ እየወሰነ ነው ያለው። ሀይሚም ያው እንደቆረጠችና እንደተናደደች አይነት ነገር ነው ያለችው። አሁን እኔ ትልቅ ሰው ያስፈልጋቸዋል ብዬ ነው የማስበው። ሊሰሙት የሚገባ ሰው ያስፈልጋቸዋል ብዬ ነው የማስበው። እልህ ውስጥ ነው ያሉት ሁለቱ። ምክንያቱም ከእኔ ይልቅ እሱን አመንሽ፣ ዛሬ የምታውቂው ሰው አመንሽ፣ እኔን ለመስማት አልፈለግሽም ምን የሚለው አሁን እኛ ዜጋ ያልገባን ምን እንዳሳያት ምን አይነት ነገር እንዳለ ስላላየ እኛ ውዴት መሆን አንችልም። አሁን ምንድን ነው ለሁለቱም ጥሩ አስተያየት መስጠት ነው ያለብን ነገሩ እንዳይባባስ። ያው ሁሉም የእነሱ ጓደኞች እየወጡ እንደተናገሩት ከሆነ ከማንም ሳይድ ሳትይዙ ጥሩ ምክር ስጧቸው ስለተባለ እኛ ነገሩ በጣም ስለምንወዳቸው በጣም ስለምናስብላቸው ስለምንጨነቅላቸው ነገሮቹ ወደ መስመር እንዲመጡ እንዲታረቁልን ያው ጥሩ ኮሜንት ጥምሩ አስተያየት ብንሰጣቸው ጥሩ ነው። ጥሩ ነገር ብንመኝላቸው ጥሩ ነው። እንደምንችለው እንዳቅማችን ብንጸልላቸው ጥሩ ነው። እኔም እንደ ሰው ሳያሳስበኝ ቀርቶ አይደለም። ያሉበት ሁኔታ በጣም እየገረመኝ ወዴት አቅጣጫ ነው የሚሄዱት እነዚህ ልጆች ምንድን ነው እያልኩኝ ነው። ደግሞ ትላንትና ስለሄደችው ነገር ተናዷል። ብሩክ ብትሄድም ያው ጓደኞቹ ባሉበትን ያገኘችው ብትሄድም ብቻዋን አትሄድም። ካሜራማንም አለን፣ ሰውም የሚኖር ነው ይመስለኝ፣ ብቻዋን ትሄዳለች ብዬ አላስብም። ሁለቱ ተገናኝተው በእርጋታ ቢነጋገሩ፣ አሁን እኔ ሀይሚ ሰከን ያለች ነው ይመስለኝ። በቃ ነገሮችን በሰከነ ሁኔታ ከሱ ጋር ለማውራት ዝግጁ ነች ያለችው፣ በቃ ሁሉን ነገር ትታ ነገሩ እንዳይከር ሰውን በእሷ ላይ እንዳይፈርድ ነገሮችም ወደ ተለየ አቅጣጫ እንዳይሄዱ ፈልጋለች። ለመስከንና በጥሞና ነገሮችን እውነቱን ለማውጣት ሰከን ብሎ በንግግር ለመፍታት እየፈለገች ነው። በወቅቱ ተናዳ ነበር፣ አንፈርድባትም። በሷ ሁኔታ ውስጥ ሆነም ብናያት ያው ተናዳለች። ያው አቆየችውን እዴቷን ወይም በዛ ሰዓት ማድረግ የነበረባት ንዴቷ እስኪበርድ ድረስ ከነሱ ጋር መገናኘት የለባትም ነበር። ምክንያቱም ተገናኝታ ማግኘት አልፈልግም አንተን ማናገር አልፈልግም እናንተን ማግኘት ማግኘት አልፈልግም የተለያየ ቃላቶች እንድታወጣ ነው ያደረጓት። ያው በተገናኙበት ወቅት በዛ ሰዓት ባይገናኙ ኑሮ ጥሩ ነበር። በቃ እኔ ራሴ ተረጋግቼ ራሴ እደውልላቸዋለሁ ወይ ብትላቸው ነገሮችን በጥሞና ብታስብ። አሁን ደግሞ ዳኒ ነው ነገር ይዞ ይመጣል እሷ የማታውቃቸውን ነገሮች ፎቶ እና ማስረጃ አለኝ እያለ ዳኒ ነው ነገር ይዞ የመጣው። እኔ ዛሬ ደግሞ ሶሲ ብንገናኝም ያው መገናኘታችን ስላልነገነች ያለችው ቃላቶች ደግሞ ውስጤ ቀርቷል። እነዚህን ነገሮች አይ የሚያታቅም ነበር ብታውቀው ምን ችግር አለው? ጓደኛ እና ጓደኛ ሲገናኝ ዛሬ ሶስት ናገች ነበር ብትል ቤል እሱ ምንም ችግር የለውም? ምንም የሚያስደንቅ ነገር የለውም ብትቢ ነጋገሩ ጥሩ ነው ብዬ ነው ማስበው። እነዚህ እነዚህ ነገሮች ያየቻቸው ነገሮች ሊኖሩ ይችላሉ። ሚዲያ ላይ ደግሞ ማውጣት በፍጹም ጥሩ አይደለም፣ ምክንያቱም ክፉና ደጉን አብሮ ያሳለፉ ልጆች ናቸው። የእሱንም ክፉ አትፈልግም። ስለዚህ ሰላሙን ያምጣላቸው ነው ነው የሚለው ሰላሙን እንዲያመጣላቸው እግዚአብሔር ጣልቃ እንዲገባላቸው ወይ ታላቁ እንደሚሄዱ ነገሮችን እንዲያበርት ይሄ ነገር እንዴት ወይዳን ና እኔ ማንኛው እንዲ የበጠበጠ እንዳለ እግዚአብሔር እንደው እንዲያወጣው ያንን ነገር እንደው እግዚአብሔር ጣልቃ እንዲገባ ና ከበድ ብሎ የመጣውን ነገር እንዲያፈርሰው ነው ሁላችንም ጸሎት ያደረገ ያለብን። አይምዬ የምትጠቅሰው ጥቅሶች የምታስተላልፋቸው መልዕክቶች ሁሉ በጣም ለእኛም የሚጠቅም ነው። እሷ ብቻ ሳይሆን እሷ ውስጡ ያለ ብቻ ሳይሆን ለእኛም ጠቃሚ የሆነ ነገር ነው የምትናገረው የምታወጣው እሱም ደግሞ በእኔና በሱ መሀል አትግቢ፣ ያገባሽም፣ ያው ስለኛ ብቻ ነው መነጋገር ያለብን፣ በዚህ ጣልቃ አትግቢ ማለቱ ነው። እንግዲህ መልካሙን ያምጣልን እንላለን። እግዚአብሔር ከሁላችንም ጋር ይሁን፣ ከኛ ከጭንቀት እንዲያሳርፈን፣ በጣም ስለምንወዳቸው ሁሉም ነገር እግዚአብሔር ያስተካክልልን። ሰላምኑልኝ ልጆቼ።